በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር በዛሬው ዕለት ከባድ የተባለ ማስጠንቀቂያ አውጥቷል። ከሰሞኑ የአፋር ክልል ጥቃት በኋላ ድምጹን አጥፍተው የነበረው የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ በዛሬው ዕለት ብቅ ብለው ማሳሰቢያ አዘል መልእክት አስተላልፈዋል። በትግራይ ክልል ያለው ሁኔታ በዚሁ ከቀጠለ የማያዳግም እርምጃ እንወስዳለን፣ ሕዝባችንን ወደ ከፋ ችግር ለመክተት የሚደረግ ማንኛውም አይነት እንቅስቃሴ በፍጥነት እናስቆማለን በማለት አሳስበዋል። በሌላ በኩል ከህወሓት ጋር ጥምረት በመፍጠር የፌዴራል መንግስትን ለመውጋት ወታደራዊ ዝግጅት እያደረገች ትገኛለች የተባለችው ኤርትራ በዛሬው ዕለት ለኢትዮጵያ ምላሽ ሰጥታለች። ኢትዮጵያ በኤርትራ መንግሥት ላይ የምታሳየው ንቀትና አሳንሶ የመመልከት ጉዳይ ከባድ የሚባል ቀውስን በቀጠናው ሊያስከትል ይችላል። ይህ እንዳይሆን ደግሞ ከተንኳሽ ድርጊታቸው መቆጠብ አለባቸው ብላለች። ግብፅ በበኩሏ ከሰሞኑ ኢትዮጵያን እንደ ጦስ ዶሮ መዞሯን የቀጠለች ሲሆን ጎረቤት አገር በሆነችው ትንሽዋ አገር ጅቡቲ የንግድ ወደብ ለመገንባት እያደረገች የነበረው ሙከራ እንደማይሳካላት በሰፊው እየተነገረ ይገኛል። ከሰሞኑ በቀይ ባህር ላይ ወታደራዊ ልምምዶችን እያደረገች የምትገኘው ግብፅ ጭራሽ ይባስ ብላ ብቸኛው የኢትዮጵያ መግቢያ መውጫ በሆነችው ጅቡቲ ላይ ወደብ ለማግኘት ከፍተኛ የሆነ ጥረት እያደረገች ትገኛለች ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻ አብራችሁን ቆዩላለሁ ከሰሞኑ ድምፃቸውን አጥፍተው በነበሩት በጀኔራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ የትግራይ ሕዝብ ባለፉት መቶ ዓመታት ተደጋጋሚ የወረራ ጦርነቶችን ማስተናገዱን ተከትሎ በህዝቡና በንብረቱ ላይ ከፍተኛ ኪሳራ እንደደረሰበት ይታወቃል ካለ በኋላ ይህንን ተከትለውም ህዝቡ ለከፍተኛ ኢኮኖሚያዊ ሥነ ልቦናዊና ለሌሎች ቀውሶች ተደርጓል ብሏል። ባለፈው ሐሙስ ዕለት ጄኖሳይድ ዎች የተባለ አንድ ተቋም ይፋ ባደረገው መረጃ ከሦስት ዓመት በፊት በሰሜኑ የአገሪቷ ክፍል በተደረገው የእርስ በርስ ጦርነት ከ600 ሺህ ሰዎች በላይ መገደላቸውን ያሳወቀ ሲሆን ይህም መረጃ ሲወጣ እጅግ በጣም አስደንጋጭ ሆኖ ነበር። ይህ ዓለም አቀፍ ተቋም እንዳረጋገጠው ከሆነ በዚህ የሰሜኑ እልቂት የኤርትራ መንግሥትም እጁ እንዳለበት ጠቁመዋል። የትግራይ ክልል በዛሬው ዕለት እንዳስታወቀው በታሪክ ውስጥ ከፍተኛ በደል የደረሰብን በወራሪ ኃይሎች ነው ብለዋል። በአሁኑ ወቅት በመካከላችን ውስጣዊ ችግሮች ሲያጋጥሙ ማየት የተለመደ መሆኑን የጠቀሰው መግለጫው በቅርብ ጊዜ ወዲህ ደግሞ በአንዳንድ የክልሉ ነጋዴዎች እየተፈጠረ ያለው ጉዳይ አሳሳቢ መሆኑን አንስቷል። ከሰሞኑ በመቀሌና በሌሎች የክልሉ አካባቢዎች ጦርነት ሊቀሰቀስ ይችላል በማለት ህዝቡ ከፍተኛ የሆነ የምግብ ነክ ሸቀጣ ሸቀጦችን እየሸመተ ይገኛል። በዚህም ምክንያት በክልሉ በሁሉም ሸቀጦች ላይ የዋጋ ጭማሪ እንደታየ ከነዋሪዎች ማረጋገጥ ተችሏል። ለሁሉም የመንግስት ሠራተኞች ገና ያልደረሳቸውን የደሞዝ ጭማሪ እንደ ሰበብ በመቁጠርና የጦርነት ወሬዎችን በማሰራጨት ከህዝብ ይልቅ የግል ጥቅማቸውን የሚያሳድዱ ነጋዴዎች እየታዩ ነው ያለው ጊዜያዊ አስተዳደሩ፣ እነዚህ ነጋዴዎች የተጋነነ የዋጋ ጭማሪ በማድረግና መሰረታዊ ሸቀጦችን በመደበቅ ላይ እንደሚገኙ አስረድተዋል። ይህ ደግሞ ህዝቡ ወደ ከፋና ውስብስብ ቀውስ ውስጥ እንዲገባ የሚያደርግ መሆኑን ገልጸው ይህንን ጉዳይ በአስቸኳይ ለማስቆም የማያዳግም እርምጃ ለመውሰድ መወሰኑን አስታውቋል። በዚህ መሠረት ግልጽ የሆነ የንግድ ቁጥጥር ስርዓት ተግባራዊ እንደሚያደርግና በተለይ ሐሰተኛ የጦርነት ወሬዎችን በሚያዘምቱ ነጋዴዎች ላይ ንብረታቸውን እስከ መውረስ የሚደርስ እርምጃ እንደሚወስድ አስጠንቅቋል። አንዳንድ ነጋዴዎች በትግራይ ውስጥ ያለውን የገበያ ሁኔታ እንደፈለጉት እየነዱት ነው ያለው መግለጫው ሁኔታው በዚሁ ከቀጠለ አደጋው ከባድ እንደሚሆን አስታውቋል። በዚህ ጉዳይ ላይ የሚወስደውን አፋጣኝ እርምጃን በተመለከተ ለክልሉ ሕዝብ ወቅታዊ መረጃ እንደሚሰጥም ጊዜያዊ አስተዳደሩ ጨምሮ ገልጿል። አሁን በክልሉ ባለው ሁኔታ የህዝቡ ስነ ልቦና ለሌላ ጦርነት ዝግጁ እንዳልሆነ መረዳት እንደሚቻል ከስፍራው የሚወጡ መረጃዎች እየገለጹ ነው። ከሦስት ዓመት በፊት ከነበረው ደም አፋሳሽ ጦርነት ገና በቅጡ ሳያገግሙ በሁለቱ ኃይሎች መካከል አሁንም ከፍተኛ ውጥረት ነቅሷል። ባለፈው ጥቅምት 26 የህወሀት ኃይሎች በአፋር ክልል በኩል ጥቃት ፈጽሟል መባሉን ተከትሎ ህወሀት ባወጣው መግለጫ የፌዴራል መንግሥት በሰው አልባ አውሮፕላን ወይም ድሮን ድብደባ ፈጽሞብናል የፕሪቶሪያም ስምምነት ከአሁን በኋላ አብቅቷል ማለቱ ይታወሳል። በሌላ መረጃ ከህወሀት ጋር ጥምረት በመፍጠር የፌዴራል መንግስትን ለመውጋት ወታደራዊ ዝግጅት እያደረገች ትገኛለች የተባለችው ኤርትራ በዛሬው ዕለት ለኢትዮጵያ መንግስት ምላሽ ሰጥታለች። ኢትዮጵያ በኤርትራ መንግስት ላይ የምታሳየው ንቀትና አሳንሶ የመመልከት ጉዳይ ከባድ የሚባል ቀውስን በቀጠናው ሊያስከትል ይችላል ይህ እንዳይሆን ደግሞ ከተንኳሽ ድርጊታቸው መቆጠብ አለባቸው ብለዋል የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል። የኢትዮጵያ ገዢ ፓርቲ ያለፉትን ሁለት ዓመታት በኤርትራ ላይ ያልተገባ ጦርነት ሲቀሰቅስ ቆይቷል ሲሉ ክሳቸውን አቅርበዋል። ሚኒስትሩ እንዳሉት ከሆነ አዲስ አበባ የቆየውን የጦርነት ትርክት በአዲስ መልክ በማንሳት ተጎጂ መስላ ለመታየት እየሞከረች ነው ብለዋል። አቶ የማነ እንዳሉት የአዲስ አበባ ባለስልጣናት የባህር በርን በኃይል የማግኘትና በቀይ ባህር ተጽዕኖን የማስፋፋት ቀስቃሽ ንግግሮችን በቅርቡ ቀንሰዋል። ይህንንም ያደረጉት ንግግሮቹ የሀገር ውስጥም ሆነ የዓለም አቀፍ ድጋፍ እንዳላገኙ በመረዳታቸው ነው ብለዋል። ይሁን እንጂ ሚኒስትሩ አጽንኦት የሰጡት ይህ የንግግር መቀነስ የፖሊሲ ክለሳ ሳይሆን ለወደፊት ጦርነት ራስን የመከላከል ሽፋን ለመስጠት የሚደረግ ስልታዊ እንቅስቃሴ ነው ብለዋል። በተጨማሪም የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በቅርቡ በአዲስ አበባ በተካሄደ የውጭ ፖሊሲ መድረክ ላይ ኤርትራ ኢትዮጵያን እያተራመሰች ነው ማለታቸው ምንም አይነት ተጨባጭ መሰረት የሌለው ሲሉ አጣጥሎታል። እንደ አቶ የማኔ ገለጻ ይህን ንግግር የግጭቱ መሰረት ከራሷ ከኢትዮጵያ የሚመነጭ መሆኑን የሚያሳዩ ታሪካዊ እውነታዎችን ለመጋፈጥ ያለመቻልን ያሳያል ብሏል። ኤርትራ ለብዙ አስርት ዓመታት በኢትዮጵያ መስፋፋት ፖሊሲ የተጎዳች ሀገር መሆኗንና ከፌዴሬሽኑ መፍረስና ከኤርትራ በግዳጅ መጠቅለል ጀምሮ በፈረንጆቹ እስከ 1998 2000 ጦርነት ድረስ ይህ መቀጠሉን ተናግሯል። በዚህ የኤርትራ አቋም የቀድሞ የኢትዮጵያ ባለሥልጣናት ጦርነቱ ከባድመ አልፎ የአሰብን ወደብ ለመያዝ ያለመ እንደነበር በወቅቱ ያምኑ እንደነበርም ጠቅሷል። ኤርትራ ኢትዮጵያን የማተራመስ ዶክትሪን አላት የሚለውን የአዲስ አበባን ክስ የማይመስል ወይም ኢሎጂካል ሲሉ የገለጹት አቶ የማነ በአብዛኛው በክልሎቿ ሰፊ ግጭት እያስተናገደች ያለች አገር ቀውሷን ውስን ሀብት ባላት ትንሽ አገር ላይ ማላከክ አትችልም ብሏል። ሚኒስትሩ አሁንም በዚህ አላበቁም። የኢትዮጵያ ባለሥልጣናት የኤርትራን ኢኮኖሚን ለማሳነስ ይሞክራሉ ብሏል። ኢትዮጵያ ከ84 ቢሊዮን ዶላር በላይ ዓለም አቀፍ እርዳታ ብታገኝም ከ21 ሚሊዮን በላይ ህዝብ አስቸኳይ ሰብአዊ እርዳታ በሚፈልግበት ከፍተኛ የድህነት ደረጃ ላይ እንደምትገኝና በገዢው ፓርቲ ፖሊሲ ምክንያት የውስጥ ክፍፍሎች እየሰፉ መጥተዋል ሲሉ ተችተዋል። በኤርትራና በኢትዮጵያ መካከል የቃላት ጦርነቱ ቀጥሏል። የዓለም አቀፉ ማኅበረሰብም በዚህ ጉዳይ ላይ ዝምታን መርጧል። ኢትዮጵያ በበኩሏ ያለ ባህር በር ወይ ፍንክች እያለች ያለች ትገኛለች። በሌላ በኩል ግብጽ ቀጠናውን እንደ ጦስ ዶሮ እየዘረች ነው። ከሰሞኑ እንኳ ከሱዳኑ አልቡርሃን ጋር እንዲሁም ከኬንያው ዊሊያም ሩቶ ጋር ተገናኝታ መምከሯ ይታወቃል። ይህ የአፍሪካ ቀንድ ትርምስ በዚሁ ከቀጠለ ወዴት ሊያመራ እንደሚችል ጊዜ ብቻ መልስ የሚሰጥ ይሆናል። ክቡራትና ክቡራን፣ የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስ እና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያልንበት የዓለም ዳርቻ በሰላም እንቆይ።